ሶስተኛው ሙቀዲማ እናያለን። ትናንትና ሁለት ሙቀዲማዎችን ተመልክተናል። የመጀመሪያው ሙቀዲማ ሶርፍ ማለት ምን ማለት እንደሆነ የሚያብራራልን ሲሆን፣ ሁለተኛ ደግሞ አክሳሙል ከሊማ የከሊማ ክፍልፋዮችን ያየንበት ነው። ዛሬ ደግሞ የምናየው በሶርፍ የትምህርት ዘርፍ ላይ እጅግ በጣም አስፈላጊ የሆነው ወዝኖችን እንዴት አድርገን እንደምንሰራ የምናይበት አርዕስተ ወዝን የሚባለው ነገር ምን እንደሆነ የሚያብራራልን ነው ማለት ነው። አልሚዛኖ ሶርፊ የሶርፍ ሚዛን ወይም ደግሞ የአመዛዘን ሂደት ማለት ነው። አው ወይም ደግሞ አልወዝኑ ሶርፊ ተብሎ ይባላል። እንዴት አድርገን ነው የምንመዝነው ነው። ለምሳሌ ሸቀጥ ላይ ሄደን የሆነ ነገር እንደሚመዘነው፣ ሶርፍዮችም ደግሞ የሚመዝኑበት ቃላቶችን የሚመዝኑበት መለኪያ አላቸው መሳሪያ ራሱ አላቸው። ልክ እኛ መመዘኛ ባላንስ እንደምንጠቀመው ማለት ነው።

አሶርፊ የሶርፍ ልሕቃን ዑለማዎች ያስቀመጡት የሆነ መመዘኛ ነው። ለምድን ያስቀመጡት ሊመዕሪፈት እኽትላፍ የመለያየትን ወይም እኽትላፍ የሆነ የተበታተኑ የሆኑ ነገራቶችን ለማወቅ ወይም ደግሞ ለመለየት ሲሉ ዑለማዎች ያስቀመጡት የሆነ መመዘኛ ነው። በምን መካከል ነው እኽትላፍ ያለው? በይን ልከሊማት ልአረቢያ በአረበኛ በሆኑ ቃላቶች መካከል ያለውን ልዩነት ለመለየት የሚጠቀሙበት የሆነ መመዘኛ ነው። ምን የሚባለው አልሚዛኑ ሰርፌ ተብሎ የሚባለው እኛ ልክ ስኳርን ስንመዝን የምንመዝነው ከኪሎ ከክብደጉ ጋር ስለሆነ፣ ሰርፍዮች ደግሞ የሚመዝኑት ምንድን ነው? አንድን ቃል በመመዘኛው ነው የሚመዝኑት። ያም ደግሞ መመዘናቸው ጥቅሙ ምንድን ነው? በከሊማዎች መካከል ያለውን እክትላፍን ለመለየት ልዩነታቸውን ለማወቅ የሚመዝኑት ፋይዳውን አሁን ይነግረናል። ነግረናል ፋኢደቱል ሚዛኑ ሰርፊ ቃላቶችን መመዘናችን ያለው ፋይዳ ምንድነው? አሉ። ፋይዳውን ሊነግሩን ነው። ሁለት ፋይዳዎች አሉ። አንደኛው ፋይዳ ማዕሪፈቱ ልሐረከቲ ወሱኩን፣ አንድ ቃል ላይ ያሉትን ስኩን የሆኑ ፊደላቶችን መለየት ሐረካ ያለውን ፊደልን መለየት ነው። አንደኛው ጥቅሙ መመዘናችን ጥቅሙ ፋይዳው ምንድነው? እነዚህ ቃላቶች ስኩን ናቸው፣ እነዚህ ሙትሐሪክ ናቸው። ይሄ በፈትሐ ይሄ በተስራ እያልን መለየት ነው ጥቅሙ። ሑሩፉል ከሊማ በከሊማ ውስጥ ያሉት ሀርፎችን ሳኪናቸውን ሙትሐሪካቸውን መለየት ነው። አልመውዙና ተመዛኝ የሆኑ ቃላቶች ላይ ማለት ነው የምንመዝነው የሆነው ቃል ላይ ያለውን ስኩን ሙትሐሪክ የሆኑ ቃላቶችን ለመለየት ነው የሚጠቅም። ሁለተኛው ደግሞ ጥቅም መዕሪፈቱል አስሊ ወዛኢድ ይሄ ቃል አስል ነው ይሄ ቃል ዛኢድ ነው ብለን እንድንለይ ይጠቅመናል። ወዝን ማድረጋችን አስል ብሎ ማለት ቃሉ ከሱ ላይ የሆነ ቃል ስናነሳበት ትርጉም የማይሰጥ ማለት ለምሳሌ ሶስት የነበረው ቃል ላይ አንዱን በናነሳበት ሁለት ይሆናል ሁለት ሆኖ ቱርጉም የማይሰጥ ማለት አስል ከተባለ ወይም ደግሞ የቃሉ መነሻ ማለት ነው አስሉ ነው ማለት የቃሉ መነሻ ኢስተ ኽረጃ በምልበት ሰዓት ኢስተ የምትለዋ ጭማሪ ነች ኢስተ እንጥዬ ማና ገኛለሁ ኸረጀ ናገኛለሁ ኸረጃ አስሉ ነው ማለት ነው ኢስተ ኽረጃ እንደዚህ አስሉን ለመለየትና ዛኢዳው ደግሞ ኢስተ የሚለው ጭማሪ ኗር ኢስተ የሚለውን ለመለየት ይጠቅመናል አስሉንም ዛይዳውንም ለመለየት ይጠቅመናል። ከምን ሚን ሑሩፍ ልከሊማ ከአንድ ከሊማ ላይ ያሉት ሐርፎች እነዚህ አርፎች ዛይድ ናቸው፣ እነዚህ ሐርፎች አስል ናቸው ብለን እንድንለይ ይጠቅመናል። አልመውዙና የሚመዘኑ የሆኑት ማለት ነው። የምንመዝናቸው ከሆኑ ቃላቶች ውስጥ እነዚህ አስል ናቸው፣ እነዚህ ደግሞ ዛይድ ናቸው። ይሄኛው ስኩን ነው፣ ይሄኛው ሙትሐሪክ ነው። ሐረካው በፈትሓ ነው፣ በገማ ነው። ለዚህ ነው የሚጠቅመን መመዘናቸው። ጥሩ አሁን ስንመዝን መሳሪያው ምንድን ነው? እሱን እናያለን። የምንመዝንበትን መሳሪያ ምን እንደሆነ እናያለን። እሱን ሊነግረን ነው ማዳ ወይ ሁለቱ ጥቅማቸው ምናገኝ አይሰማም። ጥቅሙ አልገባህም? አንድ ቃል አለ አሁን ለምሳሌ ኢስተፍረጃልኩ

ብለህ እንድትልም ይረዳሃል ምን መስራትህ ሚዛን መስራትህ እያለ ሚዛን ሶርፊይ መስራትህ ጥቅሙ ለዚህ ነው በምሳሌ ግልጽ ይሆናል ያብራራልና ምሳሌውን አይተን ካልገባችሁ ትጠይቁኛላችሁ ማዕደቱ ቁስ አካላቶችን እናያለን እነዚህ ቁስ አካላቶች ምንድናቸው አልሚዛኑ ሶርፊይ ለመመዘን የምንጠቀማቸው የሆኑ ቁስ አካላቶች አሉ ማቴሪያሎች አሉ ልክ እኛ ለመመዘን ሚዛን እንደምንጠቀመው ማለት ነው ሶርፍዮች ደግሞ ለመመዘን የሚጠቀሙበት ምን ያለቅ ቁስ አካላቶች አሉ ማዳዎች አሉ። እነዚያ ማዳዎች አይ ሁሩፍሁ ሀርፎቹ ማለት ነው። የመመዘኛ የሆኑ ሀርፎች አሉ። እነዚህ ማን ማን ናቸው? ፋ አይን፣ እንዲሁም ደግሞ ላም። እነዚህ ሶስቱ የመመዘኛ የሆኑ ቃላቶች ናቸው። ለምንድን ነው እነዚህ ሶስቱ ፍላቶች የተመረጡት? እዚህ ጋ አልጠቀሰውም ሌላ ኪታቦችም ላታገኙ ትችላላችሁ? ስለዚህ እኔ ቆም አድርጌ እነግራችኋለሁ። ፋ አይን እና ላም ለምን ተመረጡ ለመመዘኛ ሲባል፣ ሁሩፉል ሂጃ እንደምናውቀው 28 ወይም ደግሞ 29 ናቸው። ከሁሩፉል ሂጃ እነ ከሊል የሚባሉት አሊሞች መክረጆቹ ስንት ናቸው አሉ? ወደ 16 አካባቢ ናቸው አሉ። ለምን አንዱን ቃል ከአንዱን ቃል በመክረጅ የሚቀራረቡትን አቀራርበው አቀራርበው የሚወጣበት ቦታ ስንት ነው አሉ? 16 ናቸው አሉ። ሌሎቹ ደግሞ መክረጆች ስንት ናቸው? መخارجል حروف አምስት ናቸው አሉ። ምን ምን አካተው? ይሄ የተጅዊድ ላይ የምታገኙት ማለት ነው። ምን ምን አሉ? ኸይሹም አሉ፣ ፈም አሉ፣ አረ ሊሳን አሉ፣ ከዛ አጅወፍ አሉ፣ ከዛ ኸልቅ አሉ። እነዚህ አምስት ናቸው አሉ። ሌሎቹ ደግሞ ስንት ነው አሉ? ሶስት ናቸው አሉ። ውዝግብ ስላለ ነው። ሶስት ነው ሲሉ ከአምስቶቹ ሁለቱን ቀንሰው ምንና ምን? ኸይሹምና ሊሳንን ቀንሰው ማለት ነው። ከም አጅወፍና ኸልቀ ነው ብለዋል። ሌሎቹ ደግሞ አረ አንድ ነዋል ሲጀምር፣ ቃሉን ራሱ የምናወጣው ከአንድ ቦታ ነው። እሱን ከም ነው። ማንኛውም አፍን ብዘጋው ቃል ያወጣም አሉ። እነዚህ አሉ አይደለ? ኺላፋቶች አሉ። ከነዚህ ኺላፋቶች ውስጥ ሰርፍዮች የወሰዱት የትኛውን ነው? ባለ ሶስቱን ነው። ባለ ሶስቱን ራጂህ አድርገው፣ መኻሪጀል ሁሩፍ መውጫ ቦታዎች ስንት ናቸው አሉ። ሶስቱን ራጂህ አደረጉ። አሁንም እምበልና እዚህ መስጂድ ውስጥ የተለያየ ጀማዓ ያለ። ከዚህ ጀመዓ አንድ ሰው ወክለን ከዛ ጀማዓ አንድ ሰው ወክለን ከዛም ጀማዓ አንድ ሰው ወክለን ሹራ ሊያደርጉ እንመድባቸዋለን። እነዚህ ሰዎች ከኛ ውስጥ ቀለል ያሉ ለንግግር ጥሩ የሆኑ ሰዎችን ነው ምን መርጣው። ልክ እንደዛም ከሦስቱ መኻሪጀል ሁሩፍ ስፍራዎች ውስጥ ምን አደረጉ ቀለል ቀለል ያሉ አንዳንድ ቃላቶችን መረጡ? ከፈም ፋ መረጡ። ከኸልቅ አይንን መረጡ። ከአጅወፍ ማንን መረጡ? ላምን መረጡ። እሺ፣ እነዚህ ከተመረጡ በኋላ እነዚህ ሰዎች ሹራ አድርገው አሚር ይመርጣሉ፣ ፀሐፊ ይመርጣሉ ምናምን አለ? እርስ በእርስ ስንት ቻንስ አለ? ስድስት ቻንስ አለ። ተቃሊቡ ሲታ ይባላሉ እነዚህ ስድስት ቻንስ ብሎ ማለት ፋን መጀመሪያ አድርገ ነው አይንን ሁለተኛ አድርገ ነው ላምን ስንተኛ ሶስተኛ አንድ ለ ማለት ሁለተኛው፣ ሳ ፈለአ ስንት ሁለት። አረለ ቦታ ቀያይሬ ፋ ባለበት ሆኖ ላምንና አይንን ቦታ ቀይሬ ስንታገኘል? ሁለት ፋን ንተ ጨረስን። የፋ አይንን እናስቀድም፣ አፈለ እና አለፋ ስንት ሆኑ? አራት ሆኑ ማለት ነው። ላምን እናስቀድም፣ ለአ እና ለአፈ ስንት ሆኑ? ስድስት። ስድስት ተቃሊቦች አሉ። ተቃሊቡ ሲታ ከተባላችሁ እነዚህ አሁን እነዚህ ናቸው፣ መመዘኛ ቃላቶች። ከነዚህ ውስጥ ለምንድነው መጀመሪያ ፋ የተመረጠው? ከዛ ሁለተኛ አይን ለምን ተመረጠ? ሶስተኛ ለምን ላም ተመረጠ? የሚለው እንደ ልናየው እነዚህ ሶስቱ የተመረጡበት ምክንያት ገብቷችኋል። ለምን ቅደም ተከተሉ ለምን አልተዛባም? ከስድስቶቹ ውስጥ ለምን ለፈዓ ለምን አልሆነም? ምሳሌ የሚባለውን ልናየው ስለዚህ ከስድስቶቹ ውስጥ ምን አሉ? ትርጉም የሚሰጠው ትርጉም ያለው ማዕና ያለው ሶስቱ ቃላቶች ብቻ ናቸው። አንደኛው ፈዓለ ነው፣ ሁለተኛው አለፈ ነው፣ ሶስተኛው ለፈዓ ነው። እነዚህ ሶስቱ ብቻ ናቸው ትርጉም የሚሰጡት እንጂ ሌሎቹ ማዕና የላቸውም ማለት። ስለዚህ ሶስቱ ቀሩ ማለት ነው፣ ሶስቱ ወደቁ። ከሶስቱ ውስጥ የመጀመሪያው ማነው አለፈ? አለፈ ብሎ ማለት ትርጉሙ ማለት ነው። ዓለፈ ዳባህ ይባላል። ምን ማለት ነው? ቀለበው አበላው ማለት ነው። እንስሳይቷን ሲያበላት ምን ይባላል? አለፈ ይባላል። ለፈዓ ይባላል፣ አይሸካ በቆረጠ ጊዜ። ማአኗ ይሄና ይሄ ብቻ ነው። ፈዓለ ግን ስንመጣ ለማንኛውም ድርጊት ፈዓለ እንላለን? ሲተኛም ፈዓለ፣ ሲሄድም ፈዓለ፣ ሲቀረብ

በማዕና አንፃር ፈዓለ የምንል ከሆነ ጀዓለ ማለት እንችላለን። የሆነ ነገር ስታደርግ ጀዓለ፣ ስበላም ስጠጣም ስታነብም ጀዓለ ማለት እንችላለን። ከዛ በዚህ ሲከራከሩ ፈዓለን ሚዛን ይደፉ የሆኑ ለማዎች ምን ወላቸው ለእነዚህ ረድስ ይሰጡ፣ ጀዓለ እኮ ስንል ጂም እና ላም ከአንድ ስፍራ ነው የሚወጡት። ዓይኒቷ ብቻ ነች ካልከ ምትወጣም፣ ከአፍ የሚወጣ ፊደል የለውም ጀዓለ ላይ ስለዚህ እሱ ሰቀጠ ወደቀ፣ እሱ መሆና ማሸነፍ አይችልም። ማለት እንደዛ ምንል ከሆነ ብሎ ደሞ ሌሎች ያመጡ አሚለ ሚለውን ቃል አመጡ። አሚለ ብትመለከቱት ከሶስቱም መኽረጅ ነው የሚወጣ፣ አይን አለ ከጉሮሮ፣ ሚም አለ ከከንፈራ፣ ላም አለ ከአጅወፍ፣ ልክ እንደ ፈአለ ማለት ከሶስቱም ቦታ ይወጣል። ትዕሚሙ ማዕና አለ ወይ ማዕናው ሁሉንም ያካትታል ወይ ከተባለ አዎ የሆነ ስራ ሲሰራ አሚላ የሆነ ሲያረግ አሚላ አሚላ አሚላ። ስለዚህ በምን አሸነፈው አሉ። ወዝን ስንሰራ ፈዓላ ይፍሉ ፈአለ የፍሉ ፈዑለ ይፍሉ እና ምን እያለ ስንሰራ ማዕና ምናገኘው የቱ ላይ ነው? ፈአለ ላይ ነው። ሶስቱም ምን አድርገ ነው ፈቲሃ አድርገ ፈአለ። ሶስቱም ምን አድርገ ነው ፈቲሃ አድርገን ትርጉም እናገኛለን። ዓሚለ አሚላ ሚለው ላይ ግን ወዝን ስንሰራ ማዕና የምናገኘው

ላጠቀስላችሁ ይችላል ሌላ ኪታብ ላይ አሁንኛም ስንቀራብ አለብዬ ብቻ ነው ማለፉ ሻርችምለታ ይችላለ። ካገኛችሁም ደግሞ አንዳንዱ ብቻ ነው በቀደም ተከተል በዚህ መልኩ ለታ ይችላላችሁ። ስለዚህ ማንም መረጡ ሚዛን ለመመዘን ሶስቱም ቃላቶችን መረጡ ፋ አይን ላምን መረጡ ወየ እነዚህ ቃላቶች ተዱሉ አለ ልሩፍ አስሊ አስል የሆኑ ፊደላቶችን ሚጠቁሙት በፋ አቅጣጫ ያለው አስል ነው።

እሺ አልመውዙነቲ የሚመዝናቸው የሆኑ ቃላቶች ላይ ማለት ነው። የሚመዘኑ የሆኑ ቃላቶች ላይ ያሉት እዛ ላይ ያሉት በቅደም ተከተል የመጀመሪያው ፋ ሁለተኛው አይን ሶስተኛው ላም ማለት ነው። አልከሊመቱ ምሳሌዎችን ሊጠቅስልን። ሚሳል አልከሊመቱል መውዙና የሚመዘኑ የሆኑ ቃላቶችን እስኪ እንይ እንዴት አድርገን ምን መመዘኛ ቁሱን አግኝተናል። ማሽኑን አግኝተናል። ፋ አይንና ላም ነው። በመጀመሪያ አቅጣጫ ላይ ፋ ነው፣ ሁለተኛው ላይ አይን ነው፣ ሶስተኛው ላም ነው። እስኪ አመዛዘን አሰራሩን እንመልከት። አሊመ የሚለው ቃል ተመልከቱት። ሐረካው አይታወቅም። ለምሳሌ ዓሊመ ብለህ አንብበው፣ ቁሊመ ብለህ አንብበው፣ ስኩን አድርገህ አንብበው መለየት ትችላለህ? አትችልም ወዝኑን። ይሄ ሰርፊ በምትሰራበት ሰዓት ግን ሐረካው ማን ምን እንደሆነ ታውቀዋለህ። አሊመ ቢወዝኒ ፈዒለን የመጣው ለምን? በፋ አቅጣጫ ማናለ? አይን። በቅደም ተከተል የመጀመሪያ ማነች? አይን። ከዛም ማን ነው? ላም። ከዛም ማነው? ሚም። ስለዚህ በዚ ጋ የመጣና አላ ወዝኒ በሚዛን ነው። በምን ሚዛን? ፈለ በሚለው ሚዛን ሐረካውን ከአስሉ ፊደል ጋር በተመሳሳይ በማድረግ ማለት ነው። ፈዒለ እንዴት ሊሆን ቻለ? ይሄ በተደሩጅ የምታውቁት ነገር ነው። ለምን ሶስቱም ፈትሐ አልሆነም። በተደረጀ የሚታወቀ እንደገና ደግሞ ወዝኖች አሉ እዚህ ባብ ውስጥ ፈኢለ ውስጥ የሚገቡ የሆኑ ፊደላቶች በቁጥር እኒህ ናቸው ተብለው የተጠቀሱ አሉ። ከፍ ስትሉ ታገኙታላችሁ። ስለዚህ ፈኢለ ሚዛን ነው የመጣው። ፈኢላ ከተባለ ፋይቷ ምንድን ነች? ፈትሐ ነች። የመጀመሪያው አይኒቷ ምን ታረጉታላችሁ? ፈትሐ ታረጋላችሁ። አሁን ደግሞ ፈኢላ ስል አይነል ፊሉ ምንድን ነው? ከስር ነው። ላሚቷ ምን ታረጋላችሁ? ከስር ሶስተኛው ላሚቷ ምንድን ነች ፈትሐ እዚ ጋ ያለው ደግሞ የሚታረጋላችሁ ፈትሐ። ስለዚህ ዓሊመ ቢወዝኒ ምንድን ነው የመጣ ፈይለን የመጣው መመዘን ማለት ይሄ ግጽዋ እነዚህ አስል ሲሆኑ፣ አስል የሆነ ፊደል ሲመዘን በዚህ መሰረት ነው። ሁለተኛ ምን አለ? ደርሱን የሚል ቃላል ደርሱን አላ ወዝኒ ፈዕሉን ይሆናል ማለት። አንዳንድ ጊዜ በደሪሱን ስለሚመጣ ክብ አድርጎ የሆነ ነገር ምልክት ሰጥቷቸዋል በዚህ ሚዛን ስለሚመጣ ነው። ሁለቱ አማራጮች ስላሉ ማለት ነው። ስለዚህ ደሪሱን ከሆነ ፈኢሉን ይሆናል ማለት ነው። ፈኢሉን ይሆናል ማለት ነው ሚዛኑ። ሶስተኛ ዒናቡን አለ። ዒናቡን ፈዓል ፊኢሉ ምን አድርጎት ከሱ ሁለቱ ምን አድርጎ ፈትሓ አድርጎ ስለ መጨረሻው እኛ ይመለከተን አሁን ማለት ነው። ከምን አንጻር ከዒራብና ከቢና አንጻር። ከዛ ውጭ ግን ይመለከተና ሶርፍ ያጠናል ስለ መጨረሻውም ቃል ከዒራብ እና ከቢና አንጻር ግን ያጠ ስለ ኢነ ቡን ቢወዝኒ ፊአሉን ፊአሉን የመጣው አመዛዘኑ ገብ እ ሓሱነ ቢወዝኒ ምንድን ነው የመጣው ሓሱነ፣ በምን ሚዛን ነው የመጣው? ሐረካውን ልክ የመጀመሪያው ቃል ላይ እንዳለ መስጠት ማለት መመዘን ብሎ ማለት። ይሄ ያ ቃል ግን እንደዚህ የምትሰሩት መቼ ነው? አስል ሲሆን ብቻ። አስል ስለሆኑ ነው። አሁን ሶስቱም አስል ናቸው። አንዱን ቃል ብትጥሉት አስል ብለ ማለት ትርጉም የለውም ለማለት ተፈልገ ነው። ለምሳሌ ዒነቡን ነብ ይሆናል ማለት ነው። አይንቷን አንስታችሁ ብትሉት ነብ ይሆናል። አንደኛ አስል መለዩት በዚህ ነው። ሁለተኛ ተስሪፍ ይደረጋል። ዒነቡን ተስሪፍ እያደረጋችሁ ትመጡ ትመጡ ትመጡና በሁሉም ተስሪፋቶች ውስጥ አይን ኑንና ባ አይወድቁ አስል መሆኑ ትለያላችሁ ማለት ነው። አስል መለያ ዘይ ወደፊት ችግር የለውም። አንድ ነጥብ ጨምረን ይበቃ ነው ነው ይበቃናል። እዚህ ጋር ይበቃል። ያልገባችሁ ካለ ጠይቁ። እሺ በተማር